እሱ አንተ ነህ አይደለህ? አዎ። ግን ሲገቡ ሥላሴ ይመስገን አሉ መሰለኝ። አረላ ኢየሱስ ክርስቶስ ሲያመሰግን ጊዜ አምላኩን ሥላሴ ይመስገን ብሎ ነበር እንደርሶ የሚያመሰግነው፣ ወይነስ አብን ብቻ ነበር የሚያመሰግነው? ቆይ እሱ ይቆይና አይቆይም። ቀሲስዬ ይመልሷት። እሷ ነው እዚህ ጋ ምናልባት ሆነ እሱን አርመውን መሄድ ይችላሉ። ችግር ኢየሱስ እንደ ኢየሱስ ክርስቶስ እርሶ አብን ብቻ ነው የሚያመሰግኑት ወይንስ የክርስቶስ ተቃዋሚ ሆነው ከአብ ውጭ ስላሴ ይመስገን ብለው ነው የሚያመሰግኑት? ኢየሱስ ምን ብሎ ነበር የሚያመሰግነው? ይንገሩ። አባቱን ያመሰግን ነበረ? አይዋ ስላሴ ይመስገን ብሎ ያውቃል ኢየሱስ ልክ እንደርሶ ወይንስ አያውቅም? አይደለም ስላሴ እኮ ስላሴ እኮ መጽሐፍ ቅዱስ ላይ አናገኘውም። ትምህርቱን ነው የምናገኘው። ገባ? በሌላ ቦታ በሌላ ቦታ እኔና አብ አንድነን ይላል። በሌላ ቦታ ደግሞ እንደ አጋጣሚ ዛሬ መንፈስ ቅዱስ ነው ስለ መንፈስ ቅዱስም ይናገራል። ይህንን ሊቃውንት ደግሞ ይህንን ጠቅለል አድርገውና ስላሴ እግዚአብሔር በአካል ሶስት ነው በመለኮት አንድ ነው ብለው አስተማሩ ማለት ነው። ስለዚህ መጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስ እኮ ነው የሚለን ማቴዎስ ሀያ ስምንት ቁጥር አስራ ዘጠኝ ላይ ያጠምቋቸው በአብ በወልድ በመንፈስ ቅዱስ ማጠምቋቸው ይለናል። ምኑ ነው ቅር ያለ? አሁን ስላሴ መጽሐፍ ቅዱስ ላይ የለም ትምህርቱ እንጂ ያለው። እሱ የለም ማሉ ማርላ ትምህርት ውስጥ እንዳው አለ ወይ ለማለት ስላሴ ማለት ምን ማለት ነው የሚለውን ደግሞ ስና የሆነ ሰባ ሶስትነት ማለት ነው። አምላክ አንድ ነው፣ በመለኮት አንድ ነው፣ በአካል ሶስት ነው ማለት ነው። አደለ ስላሴ እንደሱ ብሎ ያስተማረ ነብያት አሉ እንደው? መጽሐፍ ቅዱስ ላይ አምላክ በመለኮት አንድ ነው፣ በአካል ሶስት ነው ብለው አስተምረዋል ወይንስ አላስተማሩ? የስላሴ አንድነትና ሶስትነት ገና ከስነ ፍጥረት ጀምሮ ተገልጠዋል።

ነው ግን ያ የጨለማ ዘመን ነው። ያ የጨለማ ዘመን ነው። እውነተኛ አምላክ ያልተገለጠበት ዘመን ነው። እግዚአብሔር በነቢያቱ በመልእክተኞች ህዝቡን የሚያጽናናበት ዘመን ነው። ሲሰደዱ፣ እንደዚህ ጦርነት፣ ችግር ሲገጥማቸው፣ ሌላ ሀገር ሲሄዱ፣ ኃጢአት ሲሰሩ የሚያስተምሯቸው የሚገስጿቸው አምላክ ሁልጊዜ ፍርዱ እውነት ነው ብለው ያምናሉ ወይ? እውነት ነው። በጣም ጥሩ። የዚያን ጊዜ በኦሪት ጊዜ የነበረው አምላክ በአዲስ ጊዜ በአዲስ ኪዳን ጊዜ ያለው አምላክ ራሱ ነው ወይንስ ሌላ አምላክ ነው? እንደሱ ተብሎም አይጠየቅም ሲጀመር፣ አንድ አምላክ ነው ያለው። አንድ አምላክ ነው ያለው። ስለዚህ የኦሪትም አምላክ የአዲስ ኪዳንም አምላክ ራሱ ኢየሱስ ክርስቶስ እንጂ ሌላ አይደለም። ኖ ዝም ብለህ እየፈጠርክ ነው ምታወራ ወንድሜ። እንደሱ አይደለም። እኔ ስለ ቁራን መጠየቅ አለብኝ ካለብኝ እናንተን ነው መጠየቅ ያለብኝ አስተምሯችሁ። እንዴት ነው ነው እንጂ አሁን አንተ ካልኩኝ አንቱ ብዬ ልናገር ችግር የለውም ችግር የለውም። እንደዚህ ቆጣ አለው የብሉ ኪዳን አምላክና የአዲስ ኪዳን አምላክ አንድ ነው ወይንስ የተለያዩ ናቸው? አንድ ነው፣ ወንድሜ አንድ ነው። ጥሩ። ከስነ ፍጥረት በፊት ከስነ ፍጥረት በፊት የነበረ አምላክ አንድ ነው። ራሱን በራሱ ሲያመሰግን የኖረ አምላክ በኋላ ደግሞ ራሱን በስነ ፍጥረት ገለጠልን ማለት ነው። ገባህ አይደለም? አንደኛ ሳሙኤል ምዕራፍ አስራ አምስት ቁጥር ሶስት ላይ የሰራዊት ጌታ እግዚአብሔር ህፃናቶችን ግደሏቸው ይላል። ይሄ ፍርድ ትክክል ነው ብላ ያምናሉ? ህፃናቶችን፣ ብላቴናዎችን፣ ሴቶችን ግደሏቸው እያለ ያዘ የአዲስ ኪዳን ላይና የብሉ ኪዳኑ አምላክ እና የአዲስ ኪዳኑ አምላክ አንድ ነው ብለውኛል። አሁን ያመጣሁለት ጥቅስ ላይ የሰራዊት ጌታ እግዚአብሔር ህፃናትን ግደሉ፣ ሴቶችን ግደሉ ብላቴና ይላል። ኢየሱስ አምላክ ራሱ ነው፣ አምላክ ሌላ አይደለም ብለውኛል። ገዳይ ነበር አምላክ ማለት አረህማን አለ አርሽ እስተዋ የሚለው ቃል እስኪ ግልጽ የሆነ ቃል ቢኖር በቁርአን ላይ እሱ ቃል ነው ከአርሽ በላይ እስተዋ

የሆነ ግልጽ የሆነ ቃል አላህ ስብሃነ ወተዓላ ከፍጥረት ዓለም ሁሉ በላይ ከአርሽ ወዲያ መሆኑ የተናገሩት ማለት ነው። እስተዋ የሚለው ቃል ብቻ ወደ አስራ አምስት የሚደርስ ትርጉመለ ወይዳል እና እነሱ የተለያየ ትርጉም አላቸው። ሁሉንም ትርጉም አስገብተን ማየት ደግሞ አንችልም። አንደኛ ነገር ከሙሉ አንቀጽ ማለት ከሙሉ ሱራው አንፃር እናየዋለን። እሱስ እንዴት ይታያል? ይሄ እንግዲህ አላህ ጋር በላይ መሆኑን ለማስተባበል ምን የሚል ፍልስፍና እና ይጀምራሉ መሰላችሁ? እሱ አስተዋ የሚለው አስራ ምናምን ትርጉም አለው። ለምን እሺ ትርጉም አይኖረውም? ሰለፎች ምን ብለው ተረገሙት? ያው እና አቡል አሊያ ጋር ሰላም ላይ ቆረ ነው አለቀ። ከዛ አስተዋ ማለት በሰላም ማለት ነው። አስተዋ ማለት ተስተካከለ ማለት ነው። አስተዋ ማለት ሆነ ማለት ነው። እየሩ ያምጥላቸዋል። ከዛስ? ስለዚህ ይሄ ሁሉ ትርጉም ስላለው ይሄን አንዱ የምናደርገ ይሆናል ወይ በሰለድላል ወይ ለአላህ እያሉ ፍልስፍና ይጀምራሉ። አላህ ድባሪ እንዲህ ነው በዚህ ፍልስፍና ያስኬድም። አላህ ስብሓነው ተዓላ ከአርሽ በላይ ነው ብሎ በግልጽ ተናግሯል። ግን እኮ ማለት ነው እነሱ ለአላህ ማለት አለማት ላይ ያሉ ነገሮች በሙሉ አይገቡትም እኮ ነው የሚሉት። ና አላህ ከዓርሽ በላይ ከፋለ ስንል ለአላህ ቦታ ሰጠ ነው ወይንም አቅጣጫ ነው በሚለው አይደል

አራቱ መዝሀቦች አለው እና በአንደኛው መዝሀብ ስናይ አላህ እኛ ላይ አርሽ እንዳይወርቅ ተቆጣጠረለን እሱ በአዝነቱ ማለት ነው። አረህማን ማለት ማለት ወደ ከዚያ በኋላ ይሄን ባህሪ ሆነ አሁን የገለጽ ሲሆን ትክክለኛ ትርጉም አራሕማኑ አዛኛ አምላክ አለ አልዓርሽ ከዓርሺ በላይ እስተዋ ከፍ አለ። ይሄን ትርጓሜ ከዚህ በኋላ ይሄን ቃል እንድትክዱ የተለያየ ፍልስፍና ቃላቶች እዚህ ጋር አስነስተው እኔ ካላህ ለማጽናት ነው ከቦታ ከአቅጣጫ ምናምን በማለት ይሄንን አትስሟቸው። እሺ ያላህ ቃል ግልጽ ነው። ግልጽ በሆነው ቃሉ ያዙ። አላህ ከዓርሺ በላይ ከፍ አለ። አለቀ ወይ ቀሱ የተራገረው ይሄን ነው ከቦታ ይፈልጋል ወይ? አለኛ ወይ አላለምኛ? አላህ ስብሐን ወተዐላ ከአርሽ የሚፈልገው ነገር የለም። ይሄንን ከቦታ የሚፈልገው ስላለ ነው፣ ይሄንን ከአርሽ በላይ ነው ያሉት ይላሉ። ስለ አላህ ስትሰሙ ጊዜ የተናገረውን አምነው መቀበል ግዴታ ከአርሽ በላይ እሺ ጀዛከላሁ። ሁለተኛ ጥያቄ ደግሞ ማለት ነው አላህ የት ነው ያለው የሚለው ጥያቄ ማለት አላህ ሁሉም ቦታ አለ፣ አላህ በእውቀት ነው ከኛ ጋር ያለው። እነዚህ ነገራቶች አላህ የት ነው የሚለውን ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው ጠይቀው ሰዎች እየፈተኗቸው ተመልሷል። ያንንም እርሳቸው ያረጋግጡታል። ሶሂሁ ሙስሊም ላይ ዘግበዋል። ነብያችን ሰለላሁ ዐለይሂ ወሰለም

ከአርሽ በላይ የሆነ ቦታ አለ ብለን እያገለጽን ነው ኮሞሊስ ነው አላለም እሱን አላህ ስብሃነሁ ወተዓላ በነገረልክ ብቻ ነው አላህ ስብሃነሁ ወተዓላ እኔ እንዲህ ነኝ ካለ በቃ ያን እንዲህ ነው ያው እሺ ቦታ ሲባል ምን ማለት ነው ባያቸው እንደሱ ብለን ቦታ ሲባል ምን ለማለት ፈልገህ ነው ከእኔ ጋር ነሽ መሊካ

አንተን የሚከታተሉ ሰዎች አህባሾች መጡ ምናምን እያሉ እና አንድ ሰው እኮ እውቀት ፈልገው ሲመጣ ለ ስሞኛ እንዴ እውቀት ፈልገው ሲመጣ አህባሾ ነት ፎሎወርላትም ለ እዚህ ጋር እኮ ማንም ሰው መጠየቅ ይችላል። ረሱል ስለ ላ ስለም ለረስኩ ያላስ ተምሩን አዳል እንዴ ይመጡት ቆይ ለምድ ነው እንደዚህ የሚሉት እና ደግሞ ሌላም ጥያቄ አለ ለአንተ ቢዳ የሚለው ነገር ሳይሆ ማለት እኔ ኮ ትርጉሙን አውቃለው፣ ግን ወንታይ እስኪ አስረዳኝ፣ የትኛው ትርጉም እ ማለት ኩሉ ቢዳዋትም እንዳላለ ኩሉ ዳዋለትም ፊናር ካለ ሁሉም ቢዳዋት ጥመት ነው። ሁሉም ጥመት ደግሞ ወደ እሳት ይመረላው የምንለው። እንደዛ ከሆነ እስኪ አስረዳኝ፣ አስረዳሽ። ግልጽ ነው። ስለ አረማ ምንበት አጂፍም እንደዛ ነው የሚለው ሀዲን ደስ ነው የሚለው እንደተናገር ሲሆነ ትክክል ነሽ። ቢዳዎች ሁሉ ጥመት ናቸው? ጥመት አይደለም። ቢዳ እኮ ለሁለት ተከፍሏል። ምን እናውን ቢዳቱል ሐሰና ና ቢዳቱ ልሰይኣ እንደሱ የሚላለ ቁርአና ሀዲስ ላይ። ከቁርአና ከሀዲስ እኮ ያልመጡ አሁን ላይ ለራሱ በጣም ብዙ ነገራቶች አሉ። ይኮ ምስ ቢዳ ለሁለት ይከፈላል ብሎ ቁርአና ሀዲስ ያስተምራል ያስተምራል። እሱ ልንገር ረሱል ሰለላሁ ሰለም ማለት ነው ከሆነ ጦርነት እየተመለሱ ምን አሉ መሰለ የሆነ ቦታ ነበር። ቦታ ወላሁ አዕለም ነው። እዛ ቦታ ካልሆነ እንዳሰግዱ አላቸው። ከዛም በኋላ ግማሹ ጀማዓ እዛ ቦታ ነው ስገዶ የተባሉ ግም አስር ነበር። ግማሹ ጀማዓ ደግሞ ቶሎ ድረሱ ለማለት ነው ብለው ለሁለት ተከፍለው ሰገዱ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ሲነገራቸው ዝም ነው ያሉት እና ይህንን ልክ። በሁለት እንደመክፈል ያየ ነው ማናቸው? ያየት የያዩት ልጅ? ረሱል ሰለላሁ ዐለይሂ ወሰለም ቢዳዓቱል ሐሰና እና ቢዳዓ ቢዳዓ ሰያ ብለው እሱን ነገር አመጣልሃለሁ። እኮስ እኮ እየጠየኩህ እየጠበኩህ ያለሁት እኮ። አው ግን እኮ እዚህ ጋር ማይተው ዝም ብለዋል። እነዛ ሰዎች እኮ ይሰሩት ማሩ ነገር ነው፣ ሁለት ነገር ነው፣ አስር ነገር ነው ሳይሆን፣ ስለ ቢዳዓ የተናገሩበት ሐዲስ አለ አይደል በነቢያችን ሰለላሁ ዐለይሂ ወሰለም

ይፎች ተከተሏቸው ተብለናል። እነሱ አሉ። ከዛ ደግሞ አርባኢ ላይ ትላልቅ ቁላ ምን ነበር ብስሚላህ፣ እረስቸዋለሁ። ብቻ እሱን አመጣልሃለሁ። ኢማሙ ማሊክ አሁን ከጠቀሻቸው ከአራቱ መካከል ኢማሙ ማሊክ ናቸው አይደል? አንደኛው። አዎ፣ ናቸው። አይደሉም፣ አይደሉም። ፈሊፎ ከነልኩ አራቱ የጥበብ ሰዋደ ቤቶች እነሱ አይደሉም።

እንደ ሞገተ ያክል ነው አሉ ምንድ ያለች ግዳ ሀሰና ቢለውን፣ ያወግዛል ቃል በቃል ረሱል ስሙ ባህዱ ሰለም የሚለው እንደዚህ ብለዋል። አንድ ሰው አንድ ነገር አምጥቶ ያ ነገር ኸይር ስለሆነው ሰዎች በዛ የሚከተሉት ከሆነ ለሱም እንዳለው ያ ነገር መጥፎ ነገርም ከሆነ ለሱም እንዳለው ብለዋል። እሱ ሳይሆን እሱ ስለ ቢዳ ሀሰና የሚያገናኘ የለም። ቢዳ ሀሰና የሚለውን ቃል አንስቶ ኢማሙ ማሊክ ይሄ ስህተት እንደሆነ ተናግሯል። ምን ታያለሽ? ኢማሙ ማሊክ እኮ እዚህ ጋር ያስቀመጠው የራሱን አስተሳሰብ ነው። ስለዚህ ኢማሙ ማሊክ ይሳስቷል ለዋ እንዴት ይሳሳሳሉ? እንዴት አይሰሰትም? ሰው አይደል እንዴ እንዴ ሰው ናቸው። ግን ደግሞ እነሱ ከኛ በላይ ትልቅ አሊሞች ናቸው። ግን እዚህ ጋር እነሱ ያስቀመጡት እንደሱ ካልሽ እንግዳውነስ ሐሰና የሚባለው ነገር ትልቅ በነብዩ ሰለላሁ ዐለይሂ ወሰለም ላይ ቀጥፈት እንደሆነ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም

ምንም አይነት መልካም ነገር የለም ያንን የነገርኳቸው ቢሆን እንጂ፣ ምንም አይነት መጥፎ ነገር የለም ያንን ያስጠነቀቅኳቸው ቢሆን እንጂ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። አየሽ? አሁን አይ የቀረ ጥሩ ነገር አለ ብሎ ሚያስብ ሰው ካለ ነቢ ሰለላሁ ዐለይሂ ወሰለም ሁሉንም መልካም ነገር ተናግሬያለሁ ያሉት ስህተት ነበር እያለ አለ። ልክ እንደው አላህ ሱብሓነሁ ወተዓላ ምን አለ? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና አለ። ዛሬ ሃይማኖቱን ሞላ ሁላችሁ ፈጸምኩኝ ያለቀ ብሎ ተናገረ። ሞላ ጥሩ ቢዳአዎች አሉ ብሎ ከአላህ ጋር እንደመሟገት ነው ትላል። ነቢያቸው ስለ ላ ስለም ማንኛውንም መልካም ነገር አዘውን ሄደው ጨርሰዋል። አይ የቀረ መልካም ነገር አለ የሚል ሰው በእርሳቸው ላይ ትልቅ ወንጀላ እያቀረበ ነው። ሳያደርሱት የሄዱት መልካም ነገር አለ በቃኛን ጨምረው እያለ ነው ይሄ ሰው። ኢማሙ ማሊክ የተናገሩት ይሄንኑ በእስልምና ላይ አዲስ ነገርን ፈጥሮ ይሄ ጥሩ ቢዳአ ነው ያለ ሰው ነቢይ ሙሐመድ በትክክል አላደረሱም መልዕክቱን ብሎ እርሳቸውን እንደ ሞገት ያክል ነው ብለው ተናግረዋል። ነው እሺ፣ ኢማሙ ሻፌ ምን አሉ? እስኪ ንገሪኝ። ኪታቡን እናውጥተች ማሳየት ትችላለች ወይንስ ያሉበትን ቦታ ተነግደኛለች? እናውጣ፣ እናንብብ። አሁን ግን ኪታቡ አልያዝኩም እኮ። ሁላቸውም በዚህ ላይ ያላቸው አቋም አንድ ነው፣ መሊካ ሁላቸውም። እነዚህ አይማዎች ይሄ አዲስ መጤ ቢድዓ የሚባል ነገር በጣም ነው የተዋጉት በጣም የተዋጉት ኢማሙ ማሊክ ከኢማሙ ሻፊዒ የተለየ መንገድ የለውም። ኢማሙ አቡ ሐኒፋ የመጀመሪያው፣ ከዛ ኢማሙ ማሊክ፣ ከዛ ኢማሙ ሻፊዒ። ኢማሙ ሻፊዒ ከኢማሙ ማሊክ የተማሩ ናቸው። ወጥቷል አይደለ? ስለዚህ እርሳቸው ከመምህራቸው የተለየ መንገድ አዲስ መንገድን አላመጡም። መፍጾ ይሄ ነው። እሺ ሁላቸውም ለአዲስ ቢላ ለሚለው ነገር የተዋጉ ናቸው።

ጉዳይዲያ ምስክር የሆነ ለሌሎች አሪያ አቡ ሃይደር እውቀቱ ሰፊ ነው፣ እንደ ዶክተር ዛኪር አቡበክር በክር የእስላምን ይሰብካል በአማራ ንግግር። የቁርጥ ቀን ልጆች ብርቅያና ብስቶች፣ የእስላም አለይታ፣ የእውቀት መብራቶች በሐበሻ ምድር በቢላሌ ሀገር ብርሃን ፈንጥቋል። ለዲኑ የሚሰዋ ከእንደ ብርቱ ወጣት ኢስላም ጀግና ፈርቷል።